ልጅ ነበር ይህ ፋራ ሴት ልጅም ባዶ ክፍል ውስጥ አግኝቶ ግንባር ብቻ ስሙ ሄዳል። ይህም ወንድ አይደለም።

ቤዛ እዚህ እንደምትኖር እያወቅሽ እንዴት ትልኪዋለሽ ያው ቤዛ እንደለመደባት ኤላ ጋድራ ይሆናል ብዬ ነው እሺ አደረች እንበል እሱ ለምንድን ነው እዚህ ክፍል ውስጥ የሚያድረው ወይስ ሌላ ጉዳይ ያላችሁ ደግሞ ክፍል ተሳስቶ ነው ያልሽን ጨዋታ እዛው እሺ በሌሊት ሰው መኝታ ቤት የሚፈልገው ይቅርታ በጣም እኔ ጥፋት ነው ሁሉም ሴቶች ናቸው የት ልደር እዚህ ቤት እንዳትመጣ ብዬ ስንቴን የነገርኩ አንተ ግን አሰማኝ ማለት ዴቭ ባክር ብቻ ከቤት ውጣ እንዳትለኝ ትፈራለህ አይ ሳይሆን ግን ባለፈው ማሰብጥቼ ነው ስልክ የተበላሁት። ለሳምንት በቃ ሁላችሁም ጠዩ ወጡ። ምን ታምጫለሽ? ይህ ምን ልታደርጊ እንደነበር የኔ ቆንጆ ምን ነው በጠዋት ወዴት ልትሄጂ ነው? አዴን እመለሳለሁ ብያት ስለመጣሁ ትጨነቃለች፣ ደርሼ ልመለስ። በዚህ ጠዋት ቆይ፣ በኋላ ቆይተሽ ትሄጃለሽ። ምን ነው ትፈልገኛለሽ እንዴ? ሁሌም እኮ እንደፈለግኩሽ ነው የኔ ቆንጆ። እሺ ለምን እንደፈለግከኝ ንገረኝና ቶሎ ጨርሼ ይልጅ ለልጅ እዛ ቤት ስትሄጂ ከቤዛ ጋር መገናኘታችሁ አይቀርም፣ ስትገናኙ ደግሞ ትጣላላችሁ ብዬ ፈርቼ ነው። እባክሽ ሌሊ ከእሷ ጋር ተጣል ቤዛ በጣም ጥሩ ሰው ናት። አንቺ ስላላወቅሻት ነው እንጂ በጣም ተሳፍራል። ዛሬም ስለ ሰው ጥሩነት እያወራ ነው። እኔ እንጃ እንዴት እንደተመለከትሽው አላውቅም። እኔና ቤዛ መሀል ምንም የፍቅር ስሜት የለም። ደሞ አንቺ እንዴት ርካሽ አድርገሽ ብታስቢ ነው የጓደኛዬ የባርኪ ፍቅረኛ ከኔ ጋር እንደዛ የፍቅር ስሜት ይሰማል ብለሽ ምታስቢው? አንተ እንደዚህ ይሰማል እያልኩ አይደለም፣ ነገር ግን ቤዛ እንደዛ እንደሚሰማት በጣም ርግጠኛ ነኝ። እባክሽ እንደዚህ አጉል ተጠራጣሪ አትሁኝ። ያንቺ ሀሳብ ነው እንጂ እኔና ሷ ማለት እንደዚህ አይነት ሀሳብ የለም ጭራሽ። እኔና ሷ ማለትም ጀምራል። ሌሊዬ፣ ለምን ዝም ብለሽ ሆኖ ባሉ ነው ትጨነቂያለሽ? እኔ አንቺ ሰው ነኝ ሁሌም ከጎንሽ ነኝ፣ ልታኝኝ ይገባል። አምናለሁ እኮ ነገር ግን ምንም። ግን ብሎ ነገር የለም። እኔ አንቺ ሰው ነኝ እኮ፣ ምንም ልጠለጥልኝ አይገባም። ደግሞ ቤዛም ጓደኛዬ ናት፣ እንደዛ አምነሽ መቀበል አለብሽ። ለአንተ የማይታዩ ለእኔ የሚታዩ ብዙ ነገሮች አሉ። ውስጤ የምን ምንም ሰላም አይሰማኝም። የሆነ የሚፈጠር ነገር እንዳለ እየተሰማኝ ነው። ልልዬ ምንም ነገር አትፍሪ፣ ሁሌም ካጠገብሽ ነኝ። ደግሞ እኮ አሁን ማማረር ሳይሆን ሳሩ ፈጣሪ ማመስገን ያለብን። እማዬ አባዬን አናግረው፣ አሳምነው። ሁሌ ካንቺ ጎን እንደመሆን እርግጠኛ ነኝ። መቼ ማንለያዩ። አመሰግናለሁ። የለም ተታይም ብትሄድ ምን ሊፈጠር እንደምችል መገመት ይከብደኛል። ነገሮችን አስተካክላለሁ ብዬ አስብኝ ነበረ። ነገር ግን እኔ ካላንተ ምንም ነገር ማድረግ አልችልም። አንተ ለእኔ ደካማ ጎኔ ነገር። በአንተ ጉዳይ ማንም ሰው ምንም እንዲናገረኝ አልፈልግም። ደግሞ ያችን ቤዛን ስርዓቷን ለማስይዛት። ቆይ እስኪ ስሚን፣ አንቺ ከባርኪ ጋር ጓደኛ ነሻደል? ባርኪ እኮ ጥሩ ጓደኛ ነው፣ ለእኔም ለአንተም እኮ ጓደኛችን ነው። እሺ፣ እኔ ከሱ ጋር አንቺ የፍቅር ስሜት አለሽ ብልሽ ምንድነው የሚሰማሽ እንዴ? እንዴት ትጠረጥረኛለህ ባየሽ አሁን አንቺ ነው ተሰማሽ ነው ከጓደኛ ጋር ስትጠረጥሪኝ የሚሰማኝ ይሄ ቤዛ ለአንተ ከሚሰማ ስሜት ጋር አይገናኝም ኤላ ያቺ ልጅ ትረቃት እንደሆነ ራቃት ካለበለዚያ ግን በእኔና በአንተ መሃል እንድትገባ እየፈቀድክላት ነው ያንን ካደረክ ደግሞ ያንተ ምርጫ ነው እኔ መናገር ያለብኝን ነገር ተናግሬያለሁ የራሱ ጉዳይ እሺ ወዴት ነው

ኤላ ማነው? ኤላ ማለት ለምለም ፍቅረኛ ነው። አደይ አለውቅም ይባላል። እሺ ካላወቅሽ ደግሞ መጠየቅ ነው። ኤላ እና ለምለም ተለያይተዋል። ፍቅረኛ አይደለም። ማውለ ከቤቱ አባሯት ነው። እዚህ እንዳለይ ሰራተኛ ነች እንዴ? ቆይ ሴቶቹ ምን እየሆኑ ነው የቤት ሰራተኛ የሚሆኑት? አንዱን አንተ ማግባታችሁ ድልቅቅ ብላችሁስ ምን እንዴ? ከማግባቱ መስራቱ ይሻል። አንቺ እኮ ሴት ልጅ ነሽ። ባልሽ ነው ለአንቺ መልፋት ያለበት። ለባልሽ አንቺ ንግስቱ ነሽ። በቃ እሷ የመጣውን ነገር ማቅረብ ነው ስራሽ። እንዴ ይህማ ከቤት ሰራተኛነት እኮ አይተናነስም። እና በለው እየሰራሁ ካበላሁትማ ያው እኩል ማለት እኮ ነው። አንቺ ደግሞ ቀበጥ ሚስት ከሆንሽማ ግዴታ ትሰራለሽ። እንደ አደይ ግን የቤት ሰራተኛ መሆን ልካ አይደለም። ሴትነትና ቁንጅናሽን ተጠቅመሽ በጣም ብዙ ሺ ነገሮችን በቀላል መንገድ ማሳካት ትችላለሽ። አልገባኝም። ሴት ስለሆንኩ ምን የተለየ ነገር አለ? ቁንጅናም ቢሆን ደግሞ ለራስ እንጂ ሌላ ለማንም አይጠቅመው። ደግሞ እንዴት ሆኖ ነው ሴትነቴ ብቻ ስኬታማ ሊያደርገኝ የሚችለው? የኔ ጥረት ድካም ካልታከለበት ደግሞ አሁን ላለሁበት መሰረት የኔነቴ ነው። አደይም ተዋት እባክህን። አውሌ ግን ለኔ አስረዳኝ በእናትህ፣ እንዴት ነው ሴት ስለሆንኩ ብቻ ምንም ሳልደክም በቀላሉ ማግኘት የምችለው? አረ ሊዱ ዝም ቢያ እንጂ ለእኔ ንገሪኝ። አውሌ ቆይ፣ አስረዳሻለሁ፣ ችግር የለውም። አደይ ግን በደንብ ስሚ፣ እዚህ በዘይት የተጠበስሽ ዕድሜ ልክሽን ከምታቃጢ

አንተን ሳይሆን ነበር። አንተ ለዛኔ የጠየኩሽ። ለምን የተጋጫችሁት? በዛች አይደል ምክንያት ነው። ማን ይህን ሁሉ ነገር ነግሮሻል እንዴ? አይ እሱ አልነገረኝም፣ ፍቅር ናት የነገረችኝ። ቆይ ግን ከሰራተኛ ጋር እንዴት እንደዚኝ ነገር ያስባል? ይህ እኮ ራስን ማልከስ ነው። ቤዛ የሰው ልሽ ያቀጥ ውድና እርካሽ የሚባለም ፍጡር አለ። አተሳሳች አንተማ ምን ታደርጋለህ? አንዴ ገብቶልሃል። አዴ በጣም ከባድ ናት ማለት ነው። ስለማታወቂ ሰው እርግጠኛ ሆነሽ አትናገል፣ ተጠንቃቂሽ። አዴ ጥሩ ሴት ናት። ጥሩነቷ እንደ ሞለታ ቂምት ቹ ቀርበሽ ሳታያት ቀርበሽ ሳታያት ግን እንዲህ ነች። መጀመሪያ ጥሩነቷን ለማወቅ ቀርበሽ ማየት አለብሽ። ገባሽ? ላውቃት አልፈልግም። ምን ትሰራልኛለች? ጥሩሽ ከባርክ ጋር የሆነ ግንኙነት እንዳላቸው ሲሰማ ፍቅርን አላምናትም ብዬ እንጂ መጥቼ ባንቃት እራሱ ደስ ይለኝ ነበር። ቤዛ፣ ስነ ስርዓት አዴህን እንደዚህ እንዳትናገር። እኔ አልገባኝም። ቆይ ልጅቷ ምን አገሰባችሁ ነው? ምንም የሚስብ ነገር እኮ የላትም። እሱ ለኔ

አንቺ ማንን ድሮ እንኳን አወቅሽ መሰለኝ። ፍቅር እኮ ነኝ፣ አጋጭሻለሁ ፍቅር